ከአማራ ፋኖ ህዝባዊ ድርጅት የተሰጠ አስቸኳይ መግለጫ መጋቢት 30 2017 ዓ ም ጅራፍ ራሱ ገርፎ ራሱ ይጮሃል! የአማራ ህዝብ ከሚደርሱበት ሥርዓታዊና መዋቅራዊ ጥቃቶች ራሱን ለመከላከል የትጥቅ ትግል ብቸኛ አማራጭ ሆኖ በመገኘቱ እኛ ልጆቹ በውስን አቅም የጀመርነው ትግል ዛሬ ላይ ድርጅታዊ ቁመና የተላበሰ ወሳኝ የትግል ምዕራፍ ላይ ደርሷል። የአማራ ፋኖ ህዝባዊ ድርጅት አፋሕድ ብቸኛው የአማራ ህዝብ አታጋይ ድርጅት ሆኖ መገኘቱ ላለፉት 50 ዓመታት የአማራ ህዝብ ለህዝብም ሆነ ለዓላማው የጸና መሪና አታጋይ ድርጅት እንዳይኖረው በብዙ አካላት ሲሰራበት የኖረውን የዘመናት ሴራና ሽፍጥ በመበጣጠስ ጭምር አዲስ ታሪክ መስራት ተችሏል። ዛሬ ትግላችን ህዝባዊ መሠረቱ የሰፋ፣ በሰው ኃይል፣ በአደረጃጀት፣ በትግል አድማስ፣ በወታደራዊ ቁመና ከአማራ ህልውና አልፎ የኢትዮጵያን ሀገረ መንግስት የማስቀጠል ቁመና ላይ ደርሷል። በአማራ ትግል ውስጥ ብቻ ሳይሆን አሁን ባለው የኢትዮጵያ ትግል ውስጥ ብቸኛው ባለፍኖ ተመርህ የትግል ባለቤትም ነው። ድርጅታችን አፋሕድ በዚህ መራር መስዋዕትነት በሚጠይቅ ትግል ውስጥ ስናልፍ አደረጃጀታችን ሁሉን አቀፍ አሳታፊ፣ ማዕከላዊነቱን የጠበቀ ለማድረግ ረዥም ርቀት ተጉዘን ሰርተንበታል። የአማራ ፋኑ አንድነትን ወደ አንድ ሐቀኛ መሪ ድርጅት ለማምጣት በነበሩ ውጣ ውረዶች ሁሉ ለአማራነት ክብር ለሰማዕታት የትግል አደራ ስንል በርካታ የነገር ቀስቶች ዝቅ ብለን አሳልፈናል። ከጎንዮሽ የሚወረወሩ ቀስቶች ህመሙ እየጠዘጠዘንም ቢሆን ስለ ታላቁ የአማራ ህዝብ ክብር ብለን ትግሉ ላይ ብቻ አተኩረን ሰርተናል። ሆኖም ግን በየጊዜው የሚወረወሩ የነገር ቀስቶች ወደ ትንኮሳ ብሎም ወደ ጦርነት ተቀይረው ወገን ባልናቸው አካላት የድርጅታችን አፋሕድ ሰራዊትና አመራሮችን የማጥቃት እንቅስቃሴዎች በርትተዋል። አፋሕድ ብቸኛው የአማራ ህዝብ የትግል ድርጅት እንደመሆኑ መጠን ትግሉ አቅጣጫውን እንዳይስት በከፍተኛ የኃላፊነት ስሜት የህልውና ትግሉን በመምራት ላይ በምንገኝበት ሁኔታ በአራቱም ጠቅላይ ግዛቶችና በተጠና መንገድ በአመራሮችና በሰራዊቱ ላይ በተደጋጋሚ የማጥቃት እርምጃዎች ተወስደው ቤት ንብረታቸውን ትተው ለህልውና ትግል ብለው የወጡ እንቋ አባልና አመራሮች ሕይወት ተቀጥፏል። የታችኛው ሰራዊት አብሮ የሚታገል የጋራ መስዋዕትነት የሚቀበል ሆኖ እያለ ድርጅት ያልመሰረቱ የተወሰኑ ግለሰብ አመራሮች ከተመሰረተው አማራ አቀፍ ድርጅት ጋር በቅንነት አብሮ ከመስራት ወይንም አማራጭ ሀሳብ የያዘ ድርጅት ከመመስረት ይልቅ ለአማራ ሕዝብ አንድያ የሆነውን ድርጅት ለማፍረስ ዘጠኝ ወር ሙሉ ያለመታከት ሰርተዋል። ከዚያም አልፈው የአማራ ጠላት የሆኑ ድርጅቶችን አስቀድመው በአማራ አርበኞች አጥንትና ደም የጎመራውን ትግል አሳልፈው ለመስጠት እየሰሩ መሆናቸውን በአደባባይ ራሳቸው ነግረውናል። ከፋፋይ የሆኑ ቃል አቀባይ ሚዲያዎቻቸውም ይህንኑ ጉዳይ አንዴ ለማሳመን ሌላ ጊዜም ለማስተባበል ነገሩ አንቹ ታመጩ አንቹ ታሮጩ ሆኖባቸው የደከሙትን ርቀት በአርምሞ ታዝበናል። ከቃላት ባሻገርም ለዚህ ያልተቀደሰ ጋብቻ እንቅፋት ይሆናሉ ብለው ያሰቧቸውን የነቁ አማራ አርበኞችን ለማጥቃት ሲሉ በጎንደር ጠቅላይ ግዛት ደቡባዊ ቀጠናዎች ላይ በድርጅታችን አመራሮችና ሰራዊታችን ላይ በሽምግልና ሰበብ ከበባ እያደረጉ ትጥቅ ማስፈታትና ተከታታይ ጥቃት እየከፈቱ መሆኑ ሕዝባችን የአይን ምስክር ነው። ይህንን የሶስተኛ ወገን ወይም የአማራ ጠላቶች ፍላጎት ለማሳካት ያለመ ማጥቃት በተመለከተ ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ በአራት የፋኖ አደረጃጀቶች ስም በግለሰቦች የተጻፈ መግለጫ ወጥቶ ተመልክተናል። መግለጫው የትግሉን መነሻ ዓላማ የሳተ የሐሰት ትርክትና ፍረጃን ተከትሎ የዘር ማጥፋት ወንጀል የተፈጸመበትን የአማራ ህዝብ ከጥቃት እታደጋለሁ ብሎ ከተነሳ አካል የማይጠበቅ ለራሱም ከሐሰት ትርክትና ፍረጃ የተሞላ የራሱ ሳይሆን የሌሎች ፍላጎት ማስፈጸሚያ ሆኖ አግኝተነዋል። አፋሕድ የህልውና አደጋ ያለበትን የአማራ ህዝብን ያለአታጋይ ድርጅት ያለፍኖተ መርህና ያለመሪ እንዲቀር የማድረግ ሴራን አጥብቆ የሚታገል በመሆኑ እንዲህ አይነት የሐሰት ፕሮፓጋንዳዎችን ከዚህ በላይ መታገስ አይችልም። ስለሆነም አንደኛ፣ ባለፉት ሁለት ዓመታት መራር የትግል ጉዟችን የተረዳነው ሀቅ ያለ ድርጅት የሚደረግ ትግል ወደፊት የመራመድ ዕድል እንደሌለው ነው። ፖለቲካዊ የትግል ዓላማን የያዘ ታጋይ የትግል መንገዱን ተቋማዊ የማድረግ አስገዳጅ ሁኔታዎች አለበት። ይህም ማድረግ ያልቻሉ አደረጃጀቶች በግለሰቦች ፍላጎት ትግሉን አደጋ ላይ የሚጥል ስምሪት ወስደዋል ከአማራ ጽንፈኛ ጠላቶች ጋር ለመስራት ሲሉም ብቸኛውን የአማራ ህዝብ አታጋይ ድርጅት የማጥቃት ተልእኮ እስከ መቀበል ደርሰዋል። ሁለተኛ በአራቱ አደረጃጀቶች መግለጫ ላይ በስም በተጠቀሰው በጎንደር ጠቅላይ ግዛት ደቡባዊ የውጊያ ቀጠናዎችም ሆነ በሌሎች የአማራ ጠቅላይ ግዛቶች በሆኑት ጎጃም፣ ሸዋና ወሎ ወገን ካልናቸው አደረጃጀቶች የተፈጸሙ ማጥቃቶች የትግሉን አከርካሪ መስበር የአማራን ብቸኛ አታጋይ ድርጅት የማጥፋት የጠላት ትልቁ ግብ ማስፈጸሚያ ስለመሆኑ መላው ህዝባችንና የትግላችን ደጋፊዎች እንዲያውቅልን እንፈልጋለን። ሦስተኛ፣ በአሁኑ ሰዓት ትግላችን ድርጅታዊ ሆኖ እያለ ፋፍዴን በሚል ስያሜ የሚደረጉ የጥላቻ ቅስቀሳዎች የዚሁ አፋሕድን የማጥፋት የጠላት ፍላጎት አካል ሆኖ ይታያል። ፋፍዴን በትጥቅ ትግሉ መነሻ ወቅት የህልውና ትግሉን ቀድመው በተረዱና በነቁ በተቋማዊ አሰራርና በመርህ መታገል አስፈላጊነት በተረዱ ታጋዮች የተፈጠረና ከአንድ ዓመት በፊት ከሌሎች አደረጃጀቶች ጋር ተዋህዶ የአማራ ፋኖ በጎንደርን የፈጠረ መሆኑ እየታወቀ ስሙ ደጋግሞ እየተነሳ ያለው በተለይ በአማራ ምሁራን ላይ ያነጣጠረ የፍረጃና የጥላቻ መሳሪያ ተደርጎ መሆኑን እንዲሁም የአማራ ምሁራን ከፋሽስቱ የጣሊያን ወረራ ጊዜ አንስቶ የአማራ ጠላቶች ዋነኛ ኢላማ ሆነው መኖራቸውን መላው ሕዝብ እንዳይዘነጋው እናሳስባለን። አራተኛ፣ በአራቱም ጠቅላይ ግዛቶች ያለው ሰራዊታችን የወታደራዊና ፖለቲካዊ አመራሩ ሙሉ ትኩረቱ በህዝባችን ላይ ጦርነት ባወጀው ዋናው ጠላት ላይ መሆኑን ዛሬም እናረጋግጣለን። ሆኖም ግን ራስን መከላከል ተፈጥሯዊ ግዴታ ነውና በማንኛውም ሁኔታ ለሚፈጸሙትን ኮሳዎች ተገቢውን ምላሽ ለመስጠት የምንገደድ መሆኑን በህዝብ እንዲታወቅልን እናሳስባለን። አምስተኛ፣ አፋሕድ የአማራ ህዝብ የህልውና ትግል መስመሩን እንዳይስት በከፍተኛ የኃላፊነት ስሜት ድርጅታዊ ትግሉን መምራቱን ይቀጥላል። ስድስተኛ፣ ህዝባችንና መላ የፋኖ ታጋይም ሚዲያ ላይ ያለውን ፕሮፓጋንዳ ብቻ ሳይሆን እውነታውን መርምሮ እንዲረዳና ብርቱ መስዋዕትነት የተከፈለበትን ትግል እንዲጠብቅ ለማሳሰብ እንወዳለን። የአማራ ትግል የማዕዘን ድንጋይ ወንድማ ማችነት እህትማ ማችነት ነው። ድል ለአማራ ፋኖ ነው። የአማራ ፋኖ ህዝባዊ ድርጅት መጋቢት 30 2017 ዓ ም